ሰላም ዲን ናችሁ በያላችሁ በጥል ነገር ሰላም ነው አሸይና አሸይና አንድ ያላችሁ ወኝላችሁ አለ ብዙዎች እሱ ተጎው እንደሉ ማዳችሁ ላይ ከና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮሉ ቢአውን ሰግናችሁ አለ ዘር ዲሚዛናችሁ ይዞላችሁ መጣ ነው እንግዲህ ሁለት ሰበር ዜና ነው። አንደኛ ሰበር ዜና እንግዲህ ላለፉት ሦስት ወራት በጉ ቁጥጥር ስር የነበረው ድምጻዊ አንዱአለም ጎሳ እንግዲህ በተራንቱ ነው ለት ከእስር ተፈታል። ሁለተኛ ሰበር ዜና ደግሞ የቀድሞ የአትሌት ጎለቴ ቡርቃ ባለቤት መኪና ውስጥ ከእነ ሽጉጡ በፖሊስ ቁጥጥር ስር ማለት ነው እንግዲህ የሞጆ መጀመሪያ ሰበር ዜና ድምፃዊ አንዱአለም ጎሳ ባለቤቱ ቀነኔ አደኛ ሞዴል ቀነኔ አደኛ መጋቢት ሶስት ቀን 2017 ነው ህይወታ ያለፈው። ህይወታ ካለፈበት ጊዜ ጀምሮ የፖሊስ ብቸኛ ተጠርጣሪ ነበረው ባለቤቱ አንዱአለም ጎሳ ነው። እንግዲህ ላለፉት ሶስት ወራት ጉዳዩ በሕግ ሂደት ውስጥ ነበረ። ባለፈው ሰኞ ከትላንትና ወዲያ ማለት ነው እንግዲህ የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንደኛ ልዩ ልዩ ችሎት ባለው ችሎት እንግዲህ ምንድነው ያደረገው ፖሊስ መዝጎቤን አጠናቅቄያለሁ ምርመሬን ጨርሼ መዝገቡን ለአቃቢ ህግ ሰጥቻለሁ ብሏል። አቃቢ ህግ ደግሞ በተሰጠኝ አስራ አምስቱ ቀናት ውስጥ ምርመራ ውሳኔ በባለሙያ ተሰጠላ የምርመራ ውሳኔ በባለሙያ ተሰጥቷል። ባለሙያ የሰጠው ውሳኔ የበላይ ኃላፊ ስላላጸደቀ፣ በዚህ ምክንያት ውሳኔን ልሰጥ አልችልም የሚል ምላሽ አቃቢ ህግ ሰጥቷል ማለት ነው። ስለዚህ ፍርድ ቤቱ ደግሞ ግራ ቀኙን ካየው በኋላ እስከ ግንቦት 30 ድረስ ክሱ መመስረቱ ነበረበት ነገር ግን እስከ ግንቦት 30 ድረስ ክሱ አለ ባለመመስረቱ ምክንያት እንግዲህ ድምፃዊ አንዱአለም ጎሳ ከእሁድ ጀምሮ በ ሃምሳ ሺህ ብር ዋስ እንዲለቀቅ የሚል ውሳኔ ወስናል ማለት ነው ስለዚህ እኔ በዚህ ጉዳይ ላይ ምንም ሀሳብ የለኝ ምክንያቱ ጉዳዩ ፖሊስ የያዘው ነው ፍርድ ቤት የያዘው ነው አቃቢ የያዘው ነው። መረጃና ማስረጃ ችሎ አልቆረበም ለፍርድ ቤት ነው የቆረበው። ስለዚህ በዚህ ጉዳይ ላይ የግል ሀሳብና አስተያየት መሰጠ የለም። ነገር ግን አንድ መልእክት አለኝ። ምንድነው? ይሄ ወሬ ከተሰማ ጀምሮ በእርግጠኝነት ለሚቀጥሉት ሶስትና አራት ቀናቶች በየቲክቶኩ የሚነሳው ትርክ ጉዳይ ወደ ዘር ወስዶ ጉዳን ወደ ሃይማኖት ወስዶ ጉዳዩን ወደ ፖለቲካ ወስዶ እጅግ በጣም ውስብስብ አንዳንዶች ጸያፍ የሆነው የእናት ያባታት ስነ ልቦና የቤተሰቦቻ፣ ስነ ልቦና ሊጎዱ የሚችሉ እንኳ ሰላምታዎች መፈጠሩ የለባቸውም። ሀሳብ አስተያየት ሰዎች መስጠት መብታቸው ነው። ነገር ግን ልክ ህይወቷ ማለፉ እንደተሰማ ሰሞን የነበረ አይነት በጣም ተገቢ ያልሆነ ነገሮች ልክ አይደሉም። ህይወቷ ያለፈ ሰሞን እንደምታውቀው እንግዲህ ሞዴል ቆነኔ አደኛ ህይወቷ ባለፈ ሰሞን ወደ አንድ ወር ያለማቋረጥ ለሊትም ቆንም ለሊትም ቆንም ቲክቶክ ላይ የነበረ ንቱርክ ብሽሽቅና በጣም አላስፈላጊ የሆነ ንትርከች የቤተሰቧን ስነልቦና በጣም ጎርቷታል፣ እና ቤተሰቦችም በግልጽ ወጥተው እባካቸው መረጃና ማስረጃ ያላቸው እህታ ልጃችን ፍትህ እንድታገኝ መረጃና ማስረጃ ስጡን። ከዛ ውጭ ያሉ አላስፈላጊ ንትርኮች፣ ጭቁጭቆች ግን እኛንም በጣም የሚያውቁ ነው፣ ሂደቱንም በጣም የሚረብሽ ስለሆነ እባካቸው የምታደርጉትን ነገር በጥንቃቄ ስለዚህች ልጅ ፍቅር በላቸው በአግባቡ አድርጉልን ብለው ተማጽናል። እኔም ያንን አሁን መድጎ የምፈልገው ሳባችን ሀሳብ አስተያየት መስጠቱ መብታች ነው። ጉዳዩ ግን ወደ ዘር አትውሰዱት። ጉዳዩ ወደ ፖለቲካ አትውሰዱት። ጉዳዩን አላስፈላጊ የሆነ አቅጣጫ ተወስዶ የእናቷን የልብ ስብራት ማቅ መልበስና የልባ መሰበር ወደ ሌላ አላስፈላጊ አቅጣጫ መሄድ የለበትም። እንደምታውቁት እንግዲህ ማህበራዊ ሚዲያ በእያንዳንድ ሰው ቤት በእያንዳንድ ሰው ጎጆ ይደርሳል። ስለዚህ የምንነታረካቸው አላስፈላጊ የሆኑ አካሄዶች የቤተሰቧን ስነ ልቦና ለአንዴና ለመጨረሻ ጊዜ እንዳይሰብር። ምክንያቱም እንዲህ ያሉ ነገሮች እየተባባሱ ሲመጣ ቤተሰብ ተስፋ በመቆረጥ ራሱን ሊያጠፋ ወይ ደግሞ አላስፈላጊ ነገሮች ሊገባ ስለሚችል እያንዳንዳችን በማህበራዊ ሚዲያ ላይ የምናስተላለፈው ሀሳብ ላይ የተወሰነ ጥንቃቄ ብናደርግ መልካም ነው ብዬ አስባለሁ። ወደ ሁለተኛው ሶበር ዜና ስንገባ እንግዲህ ሰሞኑን እጅግ በጣም መነጋገሪያ የሆነው ብዙዎች ያልጠበቁት የአትሌት ጎሌቴ ቡርቃ ታሪክ ነው። እንግዲህ ጎሌቴ ቡርቃ 11 ቤቶች ውስጥ አስሩን ሽጦም፣ ከአምስት መኪናዎች ውስጥ አራቱን ሽጦም እንደገና እስም አልበቃ ብለው ትንፎሽ ብትይ ወደ ግራ ብትይ ወደ ቀኝ ብትይ። እጎልሻለሁ አጠፋሻለሁ፣ አርዱሻለሁ ብሎ ፈርቼ ፈርቼ ቤት ውስጥ እስከ መቆመጥ ነው ያለሁት። እባካችሁ የኢትዮጵያ ሕዝብ ድረሱልኝ ብላ ነበር። እንግዲህ በዛሬው ዕለት መኪና ውስጥ ከነሽጉጥ ነው የተገኘ። እኔ ትራንትና ያልኩት ይሄ ነው ታድሎ ገብረ መድህን ቆላል ሰው አይደለም ያልኩት ለዚህ ነው። ያን ሁሉ በደል ፈጽሞ ያን ሁሉ እንባ፣ ያን ሁሉ እንባ ሲፈስ ኮርሞ፣ ያ ሁሉ ቤት ተሽጦ እሱ አዲስ አበባ ቁጭ ብሏል። በጣም የሚጎርማቸው ነው። የአንዳንድ ሰው የጥጋቡ ልክ ልክ ማጣት በጣም የሚጎርም ነው። በጣም የሚያስደንቅ ያን ሁሉ በደል ፈጽሞ የሚጎርማችን ጉዳዩ ፍርድ ቤት እስከ ሰበር ድረስ ደርሶ ነበር። ሰበር ድረስ ሂዶ ጉዳዩ ፋይሎች ከሞላ ጎደል የተዘጋ በጣም የሚጎርም ነው። እና እስከ ሰበር ድረስ ሲለ የሚጎርማችን የዛሬ አምስት ዓመቱ በፊት ዋልታ ይሁን ፋና ሬዲዮ ላይ ቀርባ ይህን ሁሉ ጉዳይ በሬዲዮ ተዘግቦ ነበር እና ጋዜጠኞቹ አየር ላይ ሊያውሉት የተወሰነ ደቂዎች ሲቆር ራሱ አትሌት ጎለቴ ብርቃ ቆርባ እባካችሁ አትልቆቁት፣ በቃ እኔ ነገር እንዲለቀቅ ህዝብ እንዲሰማ አልፈልግም ብላ ነው እንዲቋረጥ ያደረገች። እና እስኮ መቼ ነው ፍትን የምትሰጡት? ለራሳችሁ ራሳችሁ ነው ፍትን። ባዘገያችሁት ቁጥር እየተጓደለ ነው የሚመጣ። መረጃችሁ ይጠፋሉ፣ ማስረጃችሁ ይጠፋሉ። ስለዚህ በጊዜው ማድረግ የነበረባትን ነገር ጊዜ በመስጠቷ አጉል የዋህነት፣ የዋህነት ያለቦታው ጅልነት ነው። ማረት ነው የዋህነት፣ በቦታው ብቻ ነው የዋህነታችሁ። ለናቁ ላቋሸሹ ሰዎች ራሳችሁን ማስጎንበስ በጣም ተጎቢነት አይደለም ተጎቢ አይደለም። የማያከብራችሁን ሰው ማክበር፣ የጠላችሁን ያንቋሸሻችሁን ሰው መውደድ መጨረሻ ውርደት ነው። በስሜት የወደዳችሁትን በህሊናና በልቦና ትጦልታላችሁ፣ በአመክኒዮ ትጦልታላችሁ። የሆነ ሰው ዝሙ ለሰው ተነስቶ በስሜት ሊወድ ይችላል ነገር ግን ከህሊናና ከልቦና ከአእምሮ ጋር ሲነጋገር ግን በምክንያት ግን አክንቱፍ ትፉ ላቸው ዝጠሉ ትችላለች እና የድፍረቱ ድፍረት አዲስ አበባ ነው ሲንቀባርር ይኮረም እና ይሄ ወሬ ከተሰማ በኋላ ይሄ ሰው ምን ይላል? ሰይፉ ላይ በቃ በሚቆጠለው ሳምንት ቆርቤ ሰይፉ ሾ ላይ ቆርቤ ጉዳዩን ሞልስ ይሰጥበታል። በጣም የሚገርም ነው። እዛ ፍርድ ቤት መልስ፣ እንጂ ደግሞ እኔ አንዳንደቻችሁ እ የሴፍ ሾውን እንደ ፍርድ ቤት ነው ምታዩት? እንደ ችሎት ነው ምታዩት? ወይስ ደግሞ እንደመንደር መንደር ሽማግሌ ነው ምታዩት? ጉዳዩ እንዴት ነው ምታዩት? በጣም በጣም የሚገርሙ አይኑ፣ በጨዋጥ የሁሉ በደል ፈጽመ። እረ ቆይ ሴፍ ሾ ላይ እሁድ፣ አሁን እንግዲህ የሚመጣ እሁድ ማለት ከአራት ቆን በኋላ እንግዲህ ሰይፊ ሾ ላይ ቀርበ። እኔ ታደለ ጎብሮ ወንድን እባላለሁ። የቀድሞ የአትሌት ገለቴ ቡርቃ ባለቤታ ነኝ።

ሰይፉሽ ላይ ቆርቤ ለዚ ጉዳይ መልስ እሰጣለሁ ማለት ከአይምሮ በላይ ነው የደነቀኝ ሁለተኛ ደግሞ በጣም ከአይምሮ በላይ የደነቀኝ ነገር ምንድነው ያደረገን አድርጎ ወይ ወደ አሜሪካ አልወጣም ወይ ወደ አውሮፓ አልወጣም ወይ ደሞ እዛ ህወሃት ጋር ሂዶ አልተቆላቀለም አዲስ አበባ ላይ ቆብረር ብሎ እስቲ አንድ ትንፉሽ ይ ቦታ ትንሻለ በጥይት ብሎ በቃ አዲስ አበባ እንደፈለገ ይንቀባራና እንደዚ ያሉ ጋጥ ወጦች እኔ ድፍረቱን ኬት እንደሚያመጡት አላውቅም እንዴት ድፍረቱን እንዴት ክት እንደሚያመጡት አላቅ። ያደረጉትን አድርጎ አይናቸውን በጫው እንደምታቁት፣ እንግዲህ ሰሞኑም አደናይ እንደምታቁት እሱ አነስ ያለ ሚጢጢ ሌባ ነው። ግን ቢሆንም ያደረገን አድርጎ ምን አባታቸ ለሙኛችን እንደ እንዴ ሰጣች፣ በጣም ይገርማል። እኔ እንደናንተ ያለ ድፍረት ቢኖረኝ ኒኩለር ቤቴ ውስጥ አብላላ ነበር፣ ወይ ሳሎን ላይ ወይ ኪቼን ላይ በቃ የራሴን በቃ የራሴን ኒኩለር በግሌ ቤት ውስጥ አብላላ ነበሩ። በጣም ድፍረታችን ሳለዶን ቃል ምን አይነት አረመነች ጭካናች ጭካኔ የአውሬትነታችን አውሬነት የኖረኝነታችን ጡግ እና እኔ በጣም በጣም በጣም እያሳዘነኝ የአትሌት ገለቴ ብርቃ የዋህነት ከልክ በላይ ጎደብ ያለፈ በእውነት በጣም የሚያሳፍር እንደዚህ ያለ የዋህነት። ይላ መጽሐፍ ቅዱስ እንኳን እንደ እርግብ የዋህ እንደ እባብ ብልህ ሆኖ ነው የሚለው። ዝም ብል የዋሆኝ በምድር ላይ ነራል። እንዴት ብለ ብልሃት ያስፈልጋል፣ ጥበብ ያስፈልጋል፣ እውቀት ያስፈልጋል። አንዳንድ ነገር እኔ እውቀቱ ባይኖረኝ እኔ ጥባቡ ባይኖረኝ እኔ ብልሃቱ ባይኖረኝ ከቤተሰቦቼ ከጓደኞቼ ብልሃት ያለው መውጫ ቀዳዳ ማበጀት የሚችል ግራና ቀኝ ማየት የሚችል ወዳች፣ ይኖረናል። ይኸው ዛሬ አትሌት ያው ሁሉ አትሌት እሪ እምባ ብሎ አልመጣም። እንዲህ ግማሹ እምባውን እያፈሰሰ ግማሹ ጠረጴዛን እየቆጠቀጠ መጣ። እንዴት እህታችን በዚህ ደረጃ ትደፈራለች? እንዴት ተብሎ እንዴት እህታችን በዚህ ደረጃ አየ። ቀደም ብለ አድጋም ቢሆን ከዚህ በላይ ነበር ድምፃ የሚሰማ ቀደም ብለ አድርጋው ቢሆን እና ነገሮች ብልሽት ሲታቸው ሳይወጣ ንብረታ ሳይሸጥ ለማንም እንትን ሴተኛ አዳሪ በትነት ነው የሚሆነው፣ በእርግጠኝነት በየመጠጥ ቤቱ በትነት ነው የሚሆነው። ምን አይነት ፍጥረት እንደሆነ እኔ በጣም የሚጎርም ነገር ነው። አራት ቤት አይበቃውም ሰው፣ ሁለት ቤት አይበቃውም ሶስት ቤት እንዳለው ንብረቷን በሙሉ የሚጎርማች የመጨረሻ ንብረት እኮ ውጭ ስትባል ከሆነች ሴት አሁን እንኳን ወደ ሚዲያ የመጣችው ይህ ምን እንደሆነ አላውቅም በእውነቱ እና ሥነ ልቦናን ንብረቷን፣ ብቻ ሰ ሥነ ልቦናን ሁሉ እንክትክቶ ያወጣ ነው ራስ የሥነ ልቦና ድጋፍ ሁሉ የሚያስፈልጋት ይመስለኛል። የሱን አእምሮ ባለሙያዎች ሆነ የሥነ ልቦና ባለሙያዎች ሊረዳት የሚገባ ይመስለኛል። ይሄን ሀሳብ ነው አሳብ ሲሞቻችን ላይክ አድርግ ሼራልግቦ እያላችሁበት ሞቻችው ፒስ